በየመን በስህተት ሰው ገድሎ ይቅርታ የተደረገለት ኢትዮጵያዊ የሟች ወላጆች ይቅርታ የብዙዎችን ቀልብ ስቧል። በየመን የተፈጠረ የሞትና ይቅርታ ክስተት በአረቡ ዓለም እያነጋገረ ይገኛል። ልጃቸው የተገደለባቸው ወላጆች በሕጉ መሠረት ሞት ሊፈረድበት ለሚችል ስደተኛ ይቅርታ ማድረጋቸውን ያነጋገሩ። ጉዳዩ እንዲህ ነው። አንድ ኢትዮጵያዊ የመን ውስጥ የጥይት ተኩስ እየተለማመደ በስህተት አንድ የመናዊ ይገድላል። ያው የመን በዓለማችን በማንኛውም ሱቅ ያለምንም ፓስፖርት ጠያቂ መሳሪያ የሚሸጥባት አገር ናት። ዱላ ከረሜላ ማለት መሳሪያ ነው የመን ውስጥ። የሆነ ሆኖ ልጅ ልክ እንደገደለው በአካባቢው ሰዎች ቁጥጥር ስር ይውላል። ሟች ተቀብሮ እስከሚያበቃ ልጅን ደብቀው ያስቀምጡታል። የልጅ ወላጆች ተጠርተው ልጁን ምን እናድርገው ተባሉ። በሸሪያ ሕግ መሰረት የገደለ ይገደል ነውና ይገደል ተባለ። የሟች አባት ገዳዩን ላግኘው አሉ። ተገናኙ። አባት ለምን ልጄን ገደልከው ሲሉ ይጠይቁታል። ገዳይ መተኮስ እያስለመደ ነበር፣ ጥይቱ አልቋል ብዬ ስስብ ገደልኩት፣ አውቄ አይደለም ሲል ይመልሳል። አንተ ምንድን ነህ? ዜግነትህ ምንድነው? ሲሉት ሐበሻ ኢትዮጵያዊ ነኝ ይላቸዋል። ወደ የመን ለምን እንደመጣም ይጠይቁታል። ኢትዮጵያዊው ወደ ሳውዲ ለመሻገር መሆኑን ይነግራቸዋል። የሟች አባት ይሄንን ካወቁ በኋላ ምንም ሳይል ወደ ቤታቸው ይመለሳሉ። ዘመድና ቤተሰብ ሰብስበው ገዳይ ስደተኛ ነው፣ እጁ ላይ ምንም የለውም? ቢገደልም ቤተሰቡን መጉዳት ነው። እናት ልጅ ይመጣል ስትል በሰው ሀገር ተቀብሯል ትባላለች እንጂ ትርፍ የለውም ሲሉ ያማክራሉ። ስለዚህ የሞተውን አላህ ይዘንለት ያለውን ይቅር ብለነው ወደ ቤተሰቡ ይሄድ ይላሉ። የሟች ወንድሞችና ዘመዶች ሁሉ በይቅርታው ተስማሙ። ስደተኛው ኢትዮጵያዊ ከሞት ፍርድ እንዲተርፍ ያደርጉታል። በጉዳዩ የመኖች ተገድመው በሚዲያቸው መረጃውን በዘገባ ሰርተውታል። ታዲያ ይቅርታ ብሔር፣ ጎሳ፣ ድንበር፣ ዜግነት የለው። የገዛ ወንድሙን በብሔር እየለየ ለሚገድለውና ለሚዘርፈው የአገር የነውረኛ ፖለቲከኛ የየመናውያን ከተራራ የገዘፈ ይቅርባይነት ትልቅ